ሰላም ጠና ስጥልን። የመጋቢት 12 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። መቀለ ሰበ እንደርታ ሁለት ተጫዋቾችን አስፈርሟል። በአሰልጣኝ ዳንኤል ጻዬ የሚመሩት መቀለ ሰበ እንደርታዎች ራሳቸውን ለማጠናከር በዝውውሩ የነቃ ተሳትፎ ማድረጋቸውን ከጀመሩ በኋላ ጋናዊውን አማካይ ኢማኑዌል ላሬን የግላቸው ያደረጉ ሲሆን አሁን ደግሞ ሁለት ተጫዋቾችን ጨምረዋል። ከቀናት በፊት ከመድን ጋር የተስማማው ግብ ጠባቂው መክብብ ደገፉ በአንድ ዓመት ውል ለመቀለ ሰበ እንደርታ ፊርማውን አኑሯል። ከዚህ ቀደም ቦላይታ ዲቻ፣ አዋሳ ከተማ፣ አዳማ ከተማ፣ አንበሪቾና ደቡብ ፖሊስ እንዲሁም ከ2014 ጀምሮ በሲዳማ ቡና ሲጫወት የቆየው ግብ ጠባቂው በዝውውር መስኮቱ መቀለ ሰባ እንደርታን የተቀላቀለ ሁለተኛው ተጫዋች ሲሆን ለቋሚነትም ከሶፎን ያሳይፈ ጋር የሚፎካከር ይሆናል። ሌላኛው ቡድኑ የተቀላቀለው ተጫዋች ካሜሮናዊ አጥቂ ዳንግሞ ማኒክረ ነው። ላለፈው አንድ ዓመት በቱርክ ብቻ እውቅና በተሰጣት ራስ ገዝ አገር በሆነችው ሰሜን ሳይፕረስ በሚገኘው የሲቻሚ ኤኬ ሲጫወት የቆየ ሲሆን የ27 አጥቂ ከብሬ ሴሪ እግር ኳስ አካዳሚ ተመርቆ ከወጣ በኋላ በአገሩ ክለብ ኮሎምቤ ስፖርት፣ በግብፁ ምስር አልመቃሳና ና በሩዋንዳው ኪጋሊ መጫወት የቻለ ሲሆን አሁን ደግሞ ወደ መቀለ ሰበ እንደርታ ለማምራት በዛሬው ዕለት አዲስ አበባ ይገባል ተብሎ ይጠበቃል። ተጫዋቹን ለማስፈረም በሂደት ላይ እንዳለ በይፋው የፌስቡክ ገጹ ክለቡ በቀጣይ ቀናት ይፋ እንደሚያደርግም ይጠበቃል። የኢትዮጵያ ከፍተኛ ሊግ ጨዋታዎች በምድብ ለ በሚደረጉ የአስራ ሰባተኛ ሳምንት ሁለት መርሃ ግብሮች ነገ ቅዳሜ ይጀመራል። በሁለት ምድብ ተከፍሎ ወደ መሳኝ ምዕራፍ እየደረሰ የሚገኘው የኢትዮጵያ ከፍተኛ ሊግ ነገ በአዲስ አበባ አበበ ቢቂላ ስታዲየም ላይ ከቀትር በኋላ ሻሸመኔ ከስልጤ ወራቤ፣ አክሱም ከአዲስ አበባ ዩኒቨርሲቲ ጋር በሚያደርጉት ጨዋታ ይመለሳል። እሁድም በዚሁ ምድብ አላባ ከቦዲቲ፣ በሳምንቱ ተጠባቂ ጨዋታ ደግሞ አንደኛ ላይ የሚገኘው ነጌላ አርሲ በአንድ ነጥብ ዝቅ ብሎ ሁለተኛ ላይ ከሚገኘው ደሴ ከተማ ጋር ይገናኛል። በተመሳሳይ እሁድ የምድብ ሀ የ18ኛ ሳምንት ጨዋታዎች ሲጀመሩ ነቀምቴ ከወልቂጤ፣ አዲስ አበባ ከሶሎ ዳድዋ፣ ሰኞ ደግሞ ደብረ ብርሃን ከጋሞ ጭንቻ፣ ቤንች ማጂ ከደደቢት ጋር ሲገናኝ በምድብ ለ ደግሞ ንብ ከኦሜድላ፣ ሱሉልታ ከየካ ጋር ይጫወታሉ። የምድብ ሀ ቀሪ ጨዋታዎች ማክሰኞ በመጨረሻ ቀን ዱራሜን ከአምቦ፣ እንጅባራን ከመሪው ሸገር ከተማ ጋር ያፋልማል። በትናንትና ዕለት በተደረጉ ሶስት ጨዋታዎች የተጀመረው የኢትዮጵያ ሴቶች ከፍተኛ ሊግ የሁለተኛው ዙር የ15ኛ ሳምንት ጨዋታዎች ዛሬም ቀጥለዋል። በአዲስ አበባ ከቀናት በፊት መደረግን የጀመረው የኢትዮጵያ ሴቶች ከፍተኛ ሊግ የ15ኛ ሳምንት ጨዋታዎች ትናንት የተጀመሩ ሲሆን አዲስ ከተማ ሀዲያ ወሳናን 3 ለ0፣ ጉለሌ ከአቃቂ አንድ ለአንድ መሪው ሸገር ከተማ ሁለተኛ ላይ የሚገኘው ይርጋ ጨፌ ቡናን 2 ለ1 በመርታት የተጀመረ ሲሆን በዛሬ ዕለትም ሶስት ጨዋታዎች ተከናውነዋል። ፋሲል ነማ ንፋስ ስልክን 2 ለ0፣ ኢትዮጵያ ስፖርት አካዳሚ ቅዱስ ጊዮርጊስን 2 ለ1 ሲረታ ከውድድሮ አስሁን ያገለለው ኡራ አፋፋሪ ለለሚ ኩራ የፎርፌ ውጤትን ሰጥቷል። ነገ ቅዳሜ ወላይታ ድቻ ከጥሩነሽ ዲባባ ጋር ከተጫወቱ በኋላ የሳምንቱ መርሐ ግብር የሚቋጭም ይሆናል። ኢትዮጵያ መድኖች ከሁለት ተጫዋቾቻቸው ጋር በጋራ ስምምነት ተለያይተዋል። የኢትዮጵያ ፕሪምየር ሊግን እየመሩ የሚገኙት የአሰልጣኝ ገብረ መድህን ኃይሌው ኢትዮጵያ መድኖች ከሁለት ተጫዋቾቻቸው ጋር ቀሪ የውል ኮንትራት እያላቸው በጋራ ስምምነት መለያየታቸው ተሰምቷል። አንበሪቾን ከለቀቀ በኋላ በድሬዳዋ ከተማ እንዲሁም የያዝነውን አመት ደግሞ በመድን መለያ ያለፉትን ወራት ቆይታ ያደረገው የመስመር ተከላካዩ ዳግማዊ አባይና ጅማ አባጅፋርን በመልቀቅ የኢትዮጵያ ፕሪምየር ሊግን ባሳለፍነው አመት በመተዋወቅ በኋላም በኢትዮጵያ ብሔራዊ ቡድንም ጭምር መጠራት የቻለው ወጣቱ የአማካይና የተከላካይ አማካይ ስፍራ ተጫዋች የሆነው አናንያ ጌታቸው ቀሪ የውል ዘመን እየቀረው ከኢትዮጵያ መድን ጋር በስምምነት በዛሬ ዕለት መለያየታቸው ታውቋል።